ሰላም ጤና ይስጥልኝ። ከምንጊዜ ሚዲያ የግንቦት 22 2017 ዓ.ም ምረት የሰዓቱን መረጃዎች ይዘናል። አይኤምኤፍ ለኢትዮጵያ ከሚሰጠው ብድር ውስጥ 260 ሚሊዮን ዶላር ሊለቅ ነው። በመከላከያ የተሰጠኝ ኃላፊነት የለም ሲሉ ጄኔራል ሳሞራ ዩኑስ አስታወቁ። በአማራ ክልል በአሥር ቀናት ውስጥ ከ30 በላይ አሽከርካሪዎች መታገታቸው ተሰማ። ሸቀጦችን የጫኑ ተሽከርካሪዎች በአማራና አፋር ክልሎች አልፈው ወደ ትግራይ እንዳይገቡ መከልከላቸው ተነገረ። የሀገራዊ ምክክር ኮሚሽን የታጣቂዎች በምክክር አለመሳተፍ እንደሚያሳስበው ተናገረ። ነገ በአዲስ አበባ ስለሚኖር አንድ መርሃ ግብርም የምንነግራችሁ ይኖራል። ተከታተሉን። ኢትዮጵያ እና የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ባለሙያዎች በተራዘመ የብድር አቅርቦት ሶስተኛ ግምገማ ላይ ከስምምነት ደረሱ። ግምገማው በአይኤምኤፍ ስራ አስፈጻሚ ቦርድ ሲጸድቅ የኢትዮጵያ መንግስት ከዓለም አቀፉ ተቋም ከሚበደረው 3.4 ቢሊዮን ዶላር ውስጥ 260 ሚሊዮን ዶላር ይለቀቅለታል። የአይኤምኤፍ ቦርድ ግምገማውን ከማጽደቁ በፊት የኢትዮጵያ መንግስት ከይፋዊ አበዳሪዎች ጋር የመግባቢያ ስምምነት ላይ ይደርሳል ተብሎ ይጠበቃል። ይህንን ዛሬ አርብ ግንቦት 22 2017 ይፋ ያደረጉት ከሁለት ወር ገደማ በፊት ወደ አዲስ አበባ መጥቶ የነበረውን የአይኤምኤፍ የባለሙያዎች ቡድን የመሩት አልቫሮ ፒሪስ ናቸው። ዘገባው የኢትዮጵያ ኢንሳይደር ነው። የቀድመው የኢትዮጵያ መከላከያ ሰራዊት ጠቅላይ ታማዦር ሹም የነበሩትና በጡረታ የተሰናበቱት ጀነራል ሳሞራይኑስ ዳግም ወደ መከላከያ ሰራዊት ተመልሰዋል፣ መከላከያ ውስጥ ኃላፊነት ተሰጥቷቸዋል፣ ከጀነራል ዮሐንስ ገብረ መስቀል ጋር በመሆን አፋር የሚገኝ ጣቢያ አስተባባሪ ሆነው ተመድበዋል የሚሉ መረጃዎች በማህበራዊ ሚዲያዎች ላይ ሲሰራጩ ነበር። በሌላ በኩል ደግሞ ከጤናቸው ጋር በተያያዘ ምንጫቸው ያልታወቀና ያልተረጋገጡ መረጃዎችም ሲሰራጩ ነበር። ቲክቫ ኢትዮጵያ ጀነራሉን አግኝቶ አነጋግሯቸዋል ጀነራል ሳሞራ የኑስ የተወራው ወሬ ነጭ ውሸት እና የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈበረከ ነው ብለዋል በመከላከያ የተሰጠኝ ኃላፊነት የለም ትግራይ ላይ የእርስ በእርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራል የለኝም ሲሉ ለቲክቫ ኢትዮጵያ ተናግረዋል ጀኔራሉ የጤና ሁኔታቸውን በተመለከተም ጤናዬ ሙሉ ነው ለማረጋገጥ ከተፈለገ ሁሌ ስፖርት በማዘወትርበት ቦታ አዲስ አበባ መጥቶ ማረጋገጥ ይቻላል ሲሉ ገልጸዋል። በአማራ ክልል በአስር ቀናት ውስጥ ከ30 በላይ አሽከርካሪዎች መታገታቸው ተሰማ። በአማራ ክልል በተለያዩ አካባቢዎች በአስር ቀናት ውስጥ ሰላሳ ሁለት አሽከርካሪዎች መታገታቸውን የጣና አሽከርካሪዎች ማህበር አስታውቋል። አሽከርካሪዎች እየደረሰባቸው ባለው እገታና ዘረፋ ምክንያት ቀደም ሲል ውሎና ዳራቸውን ሲጓዙባቸው በነበሩ አካባቢዎች ሙሉ በሙሉ ማቆማቸውን የጣና አሽከርካሪዎች ማህበር ዋና ጸሐፊ አቶ ሰጡ ብርሃኑ ለሪፖርተር ተናግረዋል። በክልሉ የሚንቀሳቀሱ በተለይ የከባድ ጭነት አሽከርካሪዎች እስከ ቀኑ አስር ሰዓት ብቻ እንደሚንቀሳቀሱ የተናገሩት አቶ ሰጡ በዚህ ሁኔታም ቢሆን የአሽከርካሪዎች እገታ መበራከቱንና ባለፉት አስር ቀናት ብቻ ሰላሳ ሁለት አሽከርካሪዎች በተለያዩ የክልሉ አካባቢዎች መታገታቸውን ተናግረዋል። አሽከርካሪዎቹ ምዕራብ ጎጃም ዱርቤቴ አካባቢ ከጨጨሆስ፣ ከወረታ፣ ከእንጅባራ፣ ቻግኒ መንገድ እና ዓለም ሳጋት እንዲሁም ከጎንደር መተማ ባለው መንገድ ሲያሽከረክሩ መታገታቸውን ገልጸዋል። በተለይ ከደቡብ ጎንደር ጨጨሆስ ከጋይንት ወረታ መገንጠያ ድረስ ያለው መንገድ ትኩረት ሊሰጠው ይገባል ያሉት አቶ ሰጡ በአጠቃላይ በደቡብ ጎንደር ዞን ያለው እንቅስቃሴ ለአሽከርካሪዎች በጣም አስቸጋሪ መሆኑን አክለዋል። የጭነት ተሽከርካሪዎች ነዳጅና መሰል ጭነቶችን ይዘው በመንግስት ኃይል ታጅበው ነው የሚያልፉት፣ ያሉት ዋና ጸሐፊው በቅርቡ ነዳጅ የጫኑ ተሽከርካሪዎች በመሳሪያ ተመተው መዘረፋቸውን ተናግረዋል። ለወራት ሙሉ በሙሉ ተዘግቶ የነበረው ከጎንደር መተማ ያለው መንገድ በቅርቡ መከፈቱን የገለጹት አቶ ሰጡ ነገር ግን እገታው መቀጠሉን አክለዋል። መንገዱ ሲከፈት አሽከርካሪዎች በእጀባ ሲንቀሳቀሱ እንደነበር የሚያስታውሱት አቶ ሰጡ ነገር ግን እጀባው በመቅረቱ እገታው መቀጠሉን ተናግረዋል። በቅርቡ በጎንደር መተማ ባለው መንገድ በሬጭ ነው ይጓዙ የነበሩ ነጋዴዎችን ይዞ ይጓዝ የነበረ ተሽከርካሪ አሽከርካሪውንና ረዳቱን ጨምሮ አምስት ሰዎች መታገታቸውን የተናገሩት አቶ ሰጡ በፀጥታ ችግር የተዘጉ መንገዶች ሲከፈቱ ቀደም ሲል የነበረው ችግር ወይም የተዘጋበትን ምክንያት ተለይቶ ችግሩ ሲፈታ ለስራ ክፍት መሆን አለበት ብለዋል። በአሁኑ ወቅት ከመሸ ማሽከርከር ብርቅ ሆኗል ያሉት አቶ ሰጡ ቀደም ሲል አሽከርካሪዎች ከአዲስ አበባ ምሽት ሶስት ሰዓት ተነስተው ሌሊቱን ተጉዘው ሳይነጋ አባይን ተሻግረው ያድሩ እንደነበር የሚያስታውሱት ዛሬ ላይ ግን ከ12 ሰዓት በኋላ የትም መንቀሳቀስ እንደማይቻል በማብራራት ነው። ሸቀጦችን የጫኑ በርካታ ተሽከርካሪዎች በአማራና አፋር ክልሎች አልፈው ወደ ትግራይ እንዳይገቡ መከልከላቸውን አሽከርካሪዎች ነገሩኝ ሲል ቢቢሲ ከሰራው ዘገባ ደግሞ እንመልከት። የተለያዩ ሸቀጦችን ለትግራይ ጭነው የሚጓዙ ተሽከርካሪዎች በሁለቱ ክልሎች ባሉ የፍተሻ ኬላዎች እንዲቆሙ መገደዳቸውን አሽከርካሪዎች ለቢቢሲ ትግርኛ ገልጸዋል። እነዚህ ለክልሉ ሸቀጦችን የጫኑ መኪኖች ከቀናት በፊት በአማራና በአፋር ክልሎች ከማለፍ እንደታገዱ የትግራይ ክልል ንግድና ኤክስፖርት ቢሮ አረጋግጧል። የክልሉ ንግድና የኤክስፖርት ቢሮ የሸማቾች ጥበቃ ዳይሬክተር የሆኑት አቶ ካሳሁን ክንደያ በእገዳ ምክንያት የቆሙት ተሽከርካሪዎች ወደ ክልሉ ሲጓጓዙ የነበሩ መሰረታዊ ሸቀጦችን የጫኑ እንደሆኑ ተናግረዋል። አቶ ክንደያ እንደሚናገሩት በአፋር በኩል የተጣለው ክልከላ የጀመረው ሰኞ ግንቦት 18 2017 ነው። በማግስቱ ማክሰኞ ግንቦት 19 ጀምሮ ደግሞ በአማራ ክልል በኩል ወደ ትግራይ በሚወስደው መስመር ላይ እገዳ መጣሉን ገልጸዋል። አሽከርካሪዎቹ በበኩላቸው በአፋር ክልል እንዲቆሙ ከተደረጉ ሰባተኛ ቀናቸውን እንዳስቆጠሩ ገልጸው ከበላይ ትዕዛዝ በሚል ወደ ትግራይ እንዳይገቡ መከልከላቸውን ከመናገር ውጪ ምክንያቱን እንደማያውቁ ተናግረዋል። ከተለያዩ የኢትዮጵያና የጅቡቲ አካባቢዎች እንደተነሱ የገለጹት እነዚህ የጭነት አሽከርካሪዎች በአፋርና በአማራ ክልል ወልዲያ አካባቢ በሚገኙ ሁለት የፍተሻ ኬላዎች ሲደርሱ ወደ ትግራይ አትገቡም መባላቸውን ገልጸው ይህም በህዝቡና በነጋዴው ማህበረሰብ ላይ ከፍተኛ ስጋት መፍጠሩን አስረድተዋል። በአፋር መስመር ሰርዶ ሜዳ በተባለ ስፍራ በሚገኝ ኬላ ከተሽከርካሪው ጋር ወደ ትግራይ እንዳይገባ የተከለከለ አንድ ሹፌር እገዳው ባለፈው ቅዳሜ ግንቦት 16 መጀመሩን ተናግረዋል። ከአፋር በተጨማሪ በወልዲያ አላማጣ መስመር ወደ ትግራይ ሸቀጥ የጫኑ ተሽከርካሪዎች እንዳያልፉ መደረጋቸውን የገለጹ አሽከርካሪዎች በዚህ ኬላ ቢያንስ ሰላሳ የሚሆኑ የጭነት አሽከርካሪዎች መስመር ላይ እንዲቆሙ ተደርገዋል። እነዚህ በወልዲያ ላይ እንዲቆሙ የተደረጉት መኪኖች በሰርዶ በኩል እንዳያልፉ ተከልክለው ከነበሩት መካከል ይገኛሉ ብለዋል። የሀገራዊ ምክክር ኮሚሽን የታጣቂዎች በምክክር አለመሳተፍ እንደሚያሳስበው ተናገረ። ኮሚሽኑ ይህን የተናገረው ዛሬ ከፌዴራል ባለድርሻ አካላት ጋር ለሶስት ቀናት የሚቆየውን አጀንዳ የማሰባሰብ ሂደት በአዲስ አበባ ሚሊኒየም አዳራሽ ማካሄድ በጀመረበት ወቅት ነው። በመርሃ ግብሩ ማስጀመሪያ ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፈናሪያ የትግራይ ክልል በምክክር ሂደቱ እንዲሳተፍ ማድረግና ከውጭ ሀገራት ከሚኖሩ ኢትዮጵያን አጀንዳዎች ማሰባሰብ በአሁኑ ወቅት አጀንዳ ከማሰባሰብ አኳያ የሚቀሩ ዋና ስራዎች ናቸው ብለዋል። ምንም እንኳን በምክክር ሂደት የተሳተፉ በርካታ የፖለቲካ ፓርቲዎች ቢኖሩም የተወሰኑት በየራሳቸው ምክንያት ያልተሳተፉ አሉ ሲሉ ተናግረዋል። መሳሪያ አንግበው ጫካ የገቡ ታጣቂ እህት ወንድሞቻችንም የዚህ ታሪካዊ ሂደት አካል አለመሆናቸው ኮሚሽኑን እና ሌሎች ባለድርሻ አካላትን የሚያሳስብ ጉዳይ ነው ሲሉ ኮሚሽኑ ተናግረዋል። መሳሪያ አንግበው እየተዋጉ ያሉ ወገኖችም ሆኑ እየተሳተፉ ያልሆኑ የፖለቲካ ፓርቲዎች ወደ ምክክር ይመጡ ዘንድ ዋና ኮሚሽኑ ጥሪ አቅርበዋል። ካላቸው ተቀባይነትና ተጽዕኖ ፈጣሪነት አንጻር በጎ ሚና የሚኖራቸው የፍርድ ሂደት ላይ ያሉና ስደት ላይ ያሉ ወገኖቻችን ጉዳይም ቀላል ግምት የምንሰጠው አይደለም ብለዋል ኮሚሽነሩ። ዛሬ የጀመረው የምክክር ሂደት በፌዴራል ደረጃ አጀንዳ የማሰባሰብ ሂደት አስራ አራተኛ መድረኩ ነው ተብሏል። ዘገባው የሸገር ነው። የህይወት ታሪካቸው በአንድ መጽሐፍ ላይ የተሰነደላቸው ባለሙያዎች በብሔራዊ ቲያትር በልዩ ሁኔታ ሊከበሩ ነው። ቅዳሜ ግንቦት 23 2017 ዓ.ም በሚኖረው መርሃ ግብር ታሪካቸው የተከተበላቸው የጥበብ የጽሑፍና የሚዲያ ሰዎች ከነ ቤተሰቦቻቸው በዚህ ታላቅ ስነ ስርዓት ላይ እንደሚታደሙ ይጠበቃል ሲል የሚከተለውን መረጃ ተወዳጅ ሚዲያ አድርሶናል። በእለቱ የመጽሐፍ ዳሰሳና ዲስኩርት ትዝታ ቀስቃሽ ዶክመንተሪ፣ በቫዮሊን የሚቀርብ ሙዚቃም ይኖራል። 616 ገጽ የፈጀውን መዝገባ አእምሮ የተሰኘውን በኢንሳይክሎፒዲያ ቅርጽ የተሰናዳ መጽሐፍ ያዘጋጀውና ያሳተመው የተወዳጅ ሚዲያና ኮሚኒኬሽን መስራች እዝራ እጅጉ ሲሆን ስራውም ከሦስት ዓመታት በላይ እንደወሰደበት ተገልጿል። መዝገብ አእምሮ በ1970 እና በ1980 19 በ1990 ላይ የነበሩ የጥበብና የሚዲያ ሰዎችን የበለጠ ትኩረት ሰጥቶ ታሪካቸውን የሰነደ ሲሆን ስራውን በባለሙያ እይታ እንዲቃኝ ለማድረግም ሀያ አንድ አባላት ያሉት የመማክርት ቡድን ተዋቅሮ ስራውን ማከናወን መቻሉን የተወዳጅ ሚዲያ መረጃ ያመለክታል። ለሰዓቱ የያዝናቸው መረጃዎች ይህንን ይመስሉ ነበር። ቀሪ ፕሮግራሞቻችንን ይዘን በድጋሚ እስከምንገናኝ ሰላም አሉ።